እንደምን አለህ? እንደምን አለ? እግዚአብሔር ይመስገን። እንግዲህ ዛሬ መንህል ትሬዲንግ ተገኝተን እያንዳንዱ የምሰጡት አገልግሎት ምንድን ነው የሚለውን የቃኝ ተመልካች ለማድረስ ነበር እዚህ ብቅ ያልነው። ያው በቅድሚያ ሰዎች ሲመጡ ማንን አግኝተው ምን አይነት ኢንፎርሜሽኖችን ያገኛሉ የሚሉትን ከባልደረቦች ጋር ቆይታ አድርጌ ነው ዳንተ የመጣሁት ከአንተ ጋር እንድትተዋወቅና ደግሞ ስለምሰጡት አገልግሎት ወይ ስለ ስልጠናው እና ስለ አፕሊኬሽኑ ጠቅላላ ያሉ መረጃዎችን እንሰጣለን። መልካም አመሰግናለሁ። ያው በድጋሚ ነው የተገናኘ ነው ለማለት መሐመድ ይባላል። ያው ስራ አስኪያጅ ነኝ። ይሄ ነው ስራ ዘርፈኝ። በጣም ጥሩ። አጠቃላይ መንሃል ትሬዲንግ ምን አይነት ስራዎችን የሚሰራው መልካም አጠቃላይ መንህል አሁን የሰጠ ያለው ስልጠናዎች ማሽነሪ ኬሚካል አቅርቦት እና ለዛ ዘርፍ የሚያስፈልጉ ማቴሪያሎች ማቅረብ ላይ ነው እየሰራ ነው ያለ ነው እንግዲህ ያው ከዚህ በፊት በነበረን ቆይታ ሰዎች ከአነስተኛ ጀምሮ ምን አይነት ስራ መስራት ይችላሉ የሚሉትን እንደ ቢዝነስ አማካሪነት እንደ ስልጠና ሰጪነት እንዲሁም ደግሞ እንደ ማሽን አቅራቢነትም ሙሉ መረጃዎች ሰጥተን ነበር ዛሬ ደግሞ ለየት ያሉ ነገሮችን በተለይም ደግሞ ሰዎች በእጃቸው ላይ በስልካቸው ብቻ በመጠቀም አፕሊኬሽኖችን አዘጋጅታችሁ ለደንበኞች እየሰጣችሁ ስልጠናዎችንም ደግሞ በዛው እያጋራችሁ እንደሆነ ደግሞ የተወሰነ ኢንፎርሜሽን ኖረኝ ነው በቂ ያልኩት። እና ምናልባት ስለ አፕሊኬሽኑ እና ስለ ሌሎች የስልጠና አይነቶች ከመምጣታችን በፊት አጠቃላይ የምትሰሩበት ዘርፍ ምን ይመስላል፣ ምን ምን ማሽኖችን የምታቀርቡት የሚለውን እናንሳ እስቲ። መልካም። አሁን ላይ በሶስት ካታጎሪ ነው ማሽኖችን የሰራ የመጀመሪያው አኒማል ፊድ ላይ ያሉ ማሽነሮች በሙሉ ማለት ነው። ከመኖ ማቀነባበሪያ ጀምሮ ትላልቅ ማሽኖች ጭምር እነሱ ማሽነሪዎች ነው። አንደኛው ሳሮ ካታጎዳችን። ሁለተኛው ዲተርጀንት ላይ ያሉ የንጽህና መስጫ ላይ ያሉ ማሽኖችን ከደግ ሳሙና፣ ፍሬ ሳሙና፣ አጃክስ ምናምን የተባሉ ሙሉ የንጽና መስጫ ማሽኖችን እንሰጣለን። ሶስተኛ ፕላስቲክ ዘርፍ ላይ ፕላስቲክ ዘርፍ ከመጨፍለቂያ፣ መፍጫ፣ ማጠቢያና ማድረቂያ ላይ ነው። ሰሌክት አድርገን እነዚህ ላይ ብቻ ነው አሁን በኋላ ስራ ያለ ነውና ዲተርጀንት ሲባል ግን ስሞል ስኬልም ያላቸው ከማሽነሪ በዘለለ በሞልድ ደረጃ ምንም ዓይነት ኤሌክትሪክ የማይፈለጉ ከስልጠናው ከኬሚካል አቅርቦቱ ጨምሮ ከመቶ ሺህ ብር ጀምሮ የሚነሱበትንም መንገድ ይዘናል። ያ ማለት አሁን ሚኒመም የሌሪክ ሳሙና ማሽን ሦስት መቶ ሰባ ሺህ የሚሸጥ ከሆነ ሰዎች እዛ ለመድረስ ግን መለማመድ ያለባቸው ሂደቱን እና ከመቶ ሺህ ብር ጀምሮ ስልጠናን በነፃ በአንድ ጊዜ ሁለት መቶ ሳሙና ማምረት የሚችል ሞልድ የራሱ ከተር ያለው ማህተም ያለው እነዚህን ከአንድ ዙር ኬሚካል ጋር ከመቶ ሺህ ጀምሮ የሰጠን እንገኛለን እና ማሽኖቻችን እነዚህ ናቸው። በደረቅ ሳሙና፣ ፈሳሽ ሳሙና፣ አጃክስ፣ እንዲሁም ክሬሸር መጨፍለቂያ፣ ማጠቢያ፣ መድረቂያ መሳሰሉት እነዚህን ሰልግ ካረግ ነው። ለምን መሰለሽ? ማርኬቱን ያው ስለምንይዘው ነው። አሁን በልክ የሆነ ማሽን መስራት ሳይሆን ዓላማችን፣ ለምሳሌ ክሬሸር ሰው ወስዶ ገበያውን ፕላስቲኩን ከፈጨና ፕሮዳክሽን ካለው በኋላ መሸጥ እንዳይቸገር እኛው መቀበል የምንችልበትን ነው መርጠን የያዝነው። አሁን ፕላስቲክ ላይ የመረጥ ነው። ፕላስቲኩ ያው ማቴሪያል አለ። ከተፈጨ በኋላ ግን ፋብሪካዎች ማገናኘት እንችላለን፣ እኛም መቀበል እንችላለን። የማርኬት ችግር አይሆንም። ብዙ ጊዜ ሰው ላይ ያለው ችግር ማሽን ከወሰደ በኋላ ማርኬቲንግ ነው እየተሸጠዋለሁ የሚለው ትልቅ ችግር ነው። ሰዎች ኢንስፓየር ሆኖ ማሽን ይገዙና ካመረቱ በኋላ መሸጥ ይቸገራል። ያን እንዳይሆን እኛ እንደ ሶስት ዲፓርትመንት የመረጥ ነው መሸጥ ስለሚቻል አሁን ዲተርጀንትን ፈሳሽ ሳሆን አምርቶ አንድ አምራጭ ብዛት ካሉ እኛ መቀበል እንችላለን። ማርኬቱን መስራት ስለምንችል እነዚህ ዘርፍ ላይ የሚመረጥ ነው ማሽኖች። ስለዚህ ሰዎች መንህል ጋር ሲመጡ የገበያ ትስስር፣ የስልጠና ጉዳይ እንዲሁም ደግሞ በቢዝነሱ እንዴት ውጤታማ ሆናለ የሚሉትን ጥያቄዎች አያነሱም ማለት ነው ያነሱ ምክንያቱም ስልጠናችን ሲባል መሆን ሙሉ ስልጠና ነው። ከምን ጀምሮ ከኬሚካል ማዋሃድ ጀምሮ እስከ ፓኬጅንግ ድረስ ያለን እንመራለን። በስልጠና ጥያቄ የለባቸው እዛ ሲቆዩ ሚኒመኛ ጋር አራት ቀን ይቆያል አንድ ሰው። ሚኒመም ማለት በማሽን ኦፕሬት እያደረገ ስለሚማር ኬሚስትሪ ፓርቱን ብቻ አይደለም የሚማረው። ማሽን እንዴት አርጌ ኦፕሬት አደርጋለሁ እየሰራው ድንገት ማሽን ቢቆም መብራት ቢጠፋ የሆነ ነገር ቢያደርግ እንዴት አድርጌ እፈታዋለሁ የሚለውን ጭምር ነው የሚማሩት። እና የስልጠናው መቶ ፐርሰንት እርግጠኞች ነን። ሁለተኛው ደግሞ ኬሚካል አቅርቦት፣ እኛ ጋር ሲቆዩ ኬሚካል ከየት ይመጣል፣ የት ይሄዳል የሚለውን ጭምር ይማራሉ። ሌላው አሁን አስቸጋሪው ነገር በተለይ አሁን ከጊዜው አንጻር ኬሚካል ፈላጅት ያደርጋል፣ ይጠፋል፣ ይከፍላል፣ ዝቅ ይላል። ያኔ እኛ ጋር ሲቆዩ አንድ ኬሚካል ከጠፋ በምን እንተካዋለን ጭምር ስልጠና ይወስዳሉ። ከውስጥ ሚኒማይዝ ያደረገ አሁን በቅርቡ አጋጣሚ ማኑዋሊ ድረግ ሳሙና የሚማር ሰው ዘይት ነው፣ ብዙ ጊዜ የሚጠቀመው። የሳሙና አምሳ ፐርሰንቱ ዘይት ነው። ዘይታው እንደምናቀው አንድ ሌትር ሶስት መቶ ሀምሳ ብር አካባቢ ይሆናል። ያ ማለት አንድ ሁለት መቶ ግራም ሳሙና ላይ ሶስት ሰላሳ አምስት ብር ሳሙና ኮስት ያደርገናል ማለት ነው። ገበያው እንደምናቀው ሀምሳ ስልሳ አርባ ብር ነው። ፕሮፊት አይኖረውም። ሀምሳ ፐርሰንቱ ነው። ገና ኬሚካሎች አሉ። ይህን ለመተካት እኛ ኤምንድሮስ የሚባል ኬሚካል እሱን ተከተነዋል በቅርብ እሱን እኛ በኪሎ መቶ ሀያ አምስት ብር ይሸጥናል። ይህ ማለት 350 ብር ሰዎች ገዝተው የሰሩት የነበረውን ሳሙና 125 ብር ገዝተው የአንድ 200 ግራም ሳሙና ዋጋ 40 ብር ይገባል። ከሙሉ ኬሚካሉ ጋር በእኛ ሲሰራ ግን ከ15 ብር እስከ 20 ብር ነው። ይሄንን ስልጠና የምንሰጠው በዚህ ሆኖ ሰዎችም እየወሰዱ ስለም፣ ይሄን ኬሚካል የምንሸጠው ግን ለሁሉም ሰው አንሸጥም። አንድ የእኛ ተማሪ መሆን አለበት። ሁለት ሞልዱ ማዘዝ መቻል አለበት። ከሁለቱ ውጪ አንሸጠውም አሁን ባለው፣ ምክንያቱም ትልቅ ልዩነት ስላለው፣ ማለት ምናባት ወደፊት እናስብበት ይሆናል። በጣም ጥሩ እንግዲህ ስልጠና ሲባል ሰዎች አይምሮ ላይ የሚመጣ የተወሰኑ ጥያቄዎች ይኖራሉ ያንም ማለት ቲዮሪ ብቻ ሊሆን ይችላል ተግባሩ ላይም ደግሞ ያን ያህል በእውቀት ወይንም ደግሞ በዘርፉ ላይ ያሉ ሰዎች በደንብ ስለ ቢዝነሱ የማያውቁ ሊሆን ይችላሉ እያሉ ብዙ ስጋት ይፈጠርና የማመዛዘን እንዲሁም ደግሞ ወደ ሌሎች ሽፍት የማድረግ ነገሮች ይኖራሉ ምናልባት መንህል እንደዚ አይነት ጥያቄዎች ይነሱ ይሆን በጣም ብዙ አሉ እንደምውም ዋና ጥያቄው ዋጋች ውድ ነው የሚል ጥያቄ ይነሳል። ጥሪል ምክንያቱም እኛ አሁን ዳታ በሰራለች አንድ ፈሳሽ ሳሙና ማስጠና ከ4000 እስከ 7000 ብር እናሰለጥ። ሰው ይደውልና ዋጋ ሲነገረው እኛ ከፍ ይላል አንጻራዊ፣ ግን በውስጡ የሚያገኝ ጥቅሞች ናቸው ቫልዩ። ለምሳሌ ፈሳሽ ሳሙና እንደምታውቂው አንቺም አንድ ቦታ በሊትር 40 ብር 50 ብር ሳይሆን ዋጋው ተመሳሳይ አይደለም። ያ ማለት እዛ ጋር ሰባ እየሸጠው አርባ ከሚሸጠው ሰላሳ ብር አትርፎ እየሸጠበት አይደለም። የያዘው የሳሙና ሶፕ ፓራሜቶ የሳሙናው ጥራት ስለሚለያይ እና ዋጋን በዛው ልከፍ ዝቅ ስለሚል ነው። እኛ አንድ ሰው እኛ ጋር ሲሰለጥን በተለይ በአፕሊኬሽኑ ሲማር አንድ ጊዜ በከፈለው ክፍያ አስራ ስድስት ፎርሙላ ነው የሚያገኘው በአንድ ጊዜ። ያ ማለት ለአንድ ፎርሙላ የከፈለው አራት መቶ ስልሳስ መንበር ይሳብ ነው ሰዎች ግን ደውለው እኔ ጋር ደውለው አራት ሺህ ሲባሉ ሰንበድ ጋር ደውለው ሁለት ሺህ ከተባሉ ያን መወዳደር ይከብዳል። እና ያን ለማድረግ ግዛ ይመፍጠር ነኝ አላማ አሁን ላይ ለዛ ልዩነቱ ይሄ ነው። ምክንያቱም እዛ ጋ ሁለት ሺህ ብር እኔ ድሮ የነበርኩበት መንገድ ስለነበረ ነው ፎርሙላ በሁለት ሺህ ብር እሰጣቸዋለሁ። ጀስት የሆነ በአንድ ሰዓት ሁለት ሰዓት ስልጠና ላይ ከፍለው ይሄዳሉ። ያ ግን ፋንክሽናል አይሆን ማለት ሲሰሩ በኋላ ዋጋው ከፍ ይላል፣ አረፋ አይኖረውም፣ ፓራሚተሩ ማስተካከል አይችሉም። ያ ጀስት ለእኛ ፎርሙላ ፐርቼዝ ነው የምንለው፣ እሱን ስልጠና እንለው አሁን የምትይው እኛ ፎርሙላ መሸጥ ነው ለምሳሌ ሰሞኑን ላብሳ ሚባል ኬሚካል ከገበያ ጠፍቷል። ላንጻው ብዙ ጊዜ ተወዷል የለም። እኛም ምን ሶሉሽን ፈጥረናል? ያ አለ ላብሳ ሊሰራ የሚቻል ፎርሙላ ክሬት አድርገን በአምስት ብር ይሽጥና ነው ዩሲ ሁለት ሺህ ብር ኤኒ ቦታ ይሽጥና በአምስት ሰው ሊሽጥና ነው። ግን ለኛ ያ የሚመከር አይደለም። ለምን አንዲት ፎርሙላ ናት ያላችሁ ከዛ ማል ኬሚካሉ ከጠፋ ይቆማል። ያ ሰው ወይ ደግሞ ሌላ ከፍሎ ይማራል እንደማለት። ያ እንዳይፈጠር እኛ ምን አረገን፣ አፕሊኬሽኑ ሲገዙ ደረቅ ሳሙና ላይ ስድስት ፎርሙላዎች እንግዲህ አካባቢውን ታሳቢ ያደረገ፣ ለምሳሌ ወደ አማራ ክልል ውሰደሽ እንደወድ አለ በተፈጥሮ ያጸዳል። አማራ ክልል እንደወድ እያለ ሰውየው ሶፕ ቤዝ ገዝቶ እያለ አይገደድ እንደወድ ተጠቅሞ አካባቢ ላይ ሞሪንጋ ጓሮ ሽፈራው ቅጥለ ሞሪንጋ ያለው ሰንበድ ያለ ሞሪንጋ ተጠቅሞ ማምረት ይችላል። ያን የሚሽበትን መንገድ ነው የሚፈጥሩ ያለ ነው። ስለዚህ የግድ ኬሚካል መግዛት ሶፕ ከገበያ ከጠፋ ሊቆም አይገባው ባለው ነገር ማምረት የሚችልበት ሁኔታ ነው። በተለይ በአፕሊኬሽን ላይ ስለሰጥ ሌላው አፕ ላይ ሳልነግር የማላልፈው ሁለት አይነት ነገር አፕ ላይ ያለው፣ አንዱ ሙሉ በሙሉ ኦንላይን ላይ ብቻ የሚሰጡ ስልጠና ነው። ሙሉ በሙሉ ለምሳሌ ሶሻል ሚዲያ ላይ ያለው ዌብሳይት፣ አፕሊኬሽን አንድሮይድ ምናምን ቢውልድ ማድረግ፣ እነሱ ኦንላይን ላይ ብቻ ማቴሪያል ብቻ የሚያገኘው ሰውየው። ይሄ ለምሳሌ አሁን ወደ አምስት ቋንቋዎች አሉት አረበኛ፣ እንግሊዝኛ፣ ፈራንስ፣ ቻይና ምናምን አሉት። እነዚያ ሰውየው የሚፈልገውን ኮርስ በርካሽ ዋጋ ፐርቼዝ የሚያደርገው ማቴሪያል ነው የሚያገኘው ማለት ነው። ሁለተኛው ደግሞ ኮስሞቲክስ ታይፕ ነው። ኮስሞቲክስ ላይ ሎሽን የሚፈልግ ሰው ሎሽን ፒዲኤፍ ቪዲዮ ያገኛል ማለት ነው። ሌላው ግን ዲተርጀንት ላይ ከሆነ ተግባር ይኖረዋል። ሌሎች ተግባር የላቸውም እንደውሽ ማቴሪያል ነው። ፒዲኤፍ እና ቪዲዮን የሚያገኘው ራሱን አብዴት አድርጎ ይሰራል። ሻምፖ ከሆነ ሻምፖ ለመስራት ይህን ይህን ተጠቀም ይሄን ስራ የሚባል ጀስት ቅድም ፐርቼዝ ፎርሙሌሽን መግዛት እንዳልኩሽ አይነት ነገር ግን ቪዲዮ አለው መጽሐፍቶችን የሚያብራራ ስለ ኬሚካሎች ጥቅም፣ ባህሪ፣ ጉዳት፣ አጠቃቀም ልትሄድ የሚያብራራ መጽሐፍና ቪዲዮ ይኖረዋል። ዲተርጀንት ላይ ግን ፈሳሽ ሳሙና ሶስት አራት ሶስት የቃ የልብሰች በለኪ ነው። ደረቅ ሳሙና የልብስ፣ የገላ፣ አጃክስ እና ፓውደር ሶፕን በተግባር ለምን ተግባር የምናሳየች በማሽናችን ስለሆነ ነው። ስ አንድ ሌትር አለ። አሁን በተለምዶ አንድ ሌትር ሁለት ሌትር በጥሎ ማሳየት አንድ ፍሬ ሳሙና ማሳየት ችግር አለው። እኔ አሰልጣኝ ከሆንኩ ከአንቺ ሁለት ምሳሌ አንዷ ሳሙና መቶ ብር ፈጅቶብኝ ሳምፕል ባሳይሽ ኢትስ ጉድ ጥሩ ነው። ሂደሽ ሲሰሪው ግን ላንቺ መቶ ብር ይፈጅብሻል። መሸጣችን ያንዳይሆን በተማሪዎቻችንና በእኛ መሃል እምነትን ለማጎልበት አንድ ሰው ሲመጣ ሚኒመም መቶ ሊትር ያመርተው ሚኒመም ሃምሳ ኪሎ ደረቅ ሳሙና ነው የሚሰራው። 50 ኪሎ ማለት ወደ ሁለት መቶ ሃምሳ ፍሪ ሳሙና ነው። እሱ ከከፈለ በላይ ነው ወጪ አደረገው ስለዚህ ስልጠናችን ላይ መቶ ፐርሰንት እርግጠኞች ነን። ጥሩ ነው። ወደፊት የምንጨምርበት ነገር ነው ያለው። በጣም ጥሩ። እናንተ ጋር ሰልጥነው ወደ ስራ የገቡ ሰዎች ምን ያህል ውጤታማ ናቸው? አሁን እኔ ምን አደርጋለሁ፣ የራሳቸው ሶሻል ሚዲያ ላይ ጥሩ ስኬታማ ሰዎች እናቀርባለን። እስቲ አሁን ጅም አካባቢ በጣም ውጤታማ የሆነ ሰው አለን። እንደዚህ አካባቢ እነዚህ ጥሩ ላይ ያሉ፣ ሌላው ለምን በየጊዜው የምናውቃቸው ኬሚካል ከእኛ ስለሚወስዱ ያሉበትን ደረጃ እናውቃለን። ሊከስሩ አይችሉም፣ ሊወጡ አይችሉም፣ ምክንያቱም አንደኛ ፎርሙላ በየጊዜው አብዴት ያደርጋሉ። አሁን ቅድም አልኩሽ ያለ ላብ ሳሙና የሚሰራ ሰውየው ከገበያ የሚወጣባቸው መንገዶች ሁለት ናቸው። አንዱ ማርኬት አለማግኘቱ ነው። ሁለተኛ ደግሞ አካባቢውን ወይም እሱን የሚመስል ስልጠና አለማግኘቱ ነው። እኛ ደግሞ የራ ኬሚስትሪ ዲፓርትመንቶች በየጊዜው አብዴት የሆነ አካባቢውን፣ ጊዜውን የመሰለ ፎርሙላ ስለሚሰጡ በገበያ መወደድ በኬሚካል ማጣት ከገበያ ሊወጣያቸው እና ስኬታሞች ናቸው። እነሱንም ሳምፕል መስጠት እንችላለን።